ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። የዛሬ ብቻ ሳይሆን የቀድሞ ኃላፊዎችም ስላሉን ኃላፊዎች አንድ ወንበር ላይ በጣም ረዥም ጊዜ ስለማይቀመጡ የተቀባበልን ስለምንሰራ የቀድሞ ልምዳቸውን የነበራቸውን ኃላፊነት ለሀገር የሚሰማቸውን ቀናይነት የሚያስተላልፉት መልእክት አለ። ያ መልእክት ጆሮ ሊሰጠው ይገባል። ጌዲዮን ጢሞቴዎስ ሄሴቦን አሽሞረኛው ንግግራቸው ስለ ኤርትራ ነው። አንድ ወንበር ላይ ረዥም ጊዜ የሚቆዩ ስልጣን የማይለቁ የቀድሞ ባለስልጣናት የሌሏቸው ወዘተ የሚለው አግቦ የቀድሞ የብልጽግናን የጥፋትና የወንጀል አጋር የሻቢያን ሹማምንት በማስመልከት የተናገሩት ነው። በእርግጥ የሻቢያ ሰዎች ከሳል እስከ አስመራ ዛሬ የሚያሉት እነሱ ናቸው። ብልጽግናዎች ደግሞ የቀድሞ ባለስልጣናትን ትገድላላችሁ፣ በዘራቸው ለይታችሁ ታስራላችሁ፣ ወዘተ የሚል ሙግት ያልገጠማቸው ጌዲዮን ስለ ኤርትራ ሲናገሩ ወሳኝ ነጥብ አንስተዋል። ሚኒስትሩ ከጠቅላይ ሚኒስትሩ ጥቂት ታማኞች አንዱ ስለሆኑ የሚታሰበውን የጥፋት አጀንዳ ሁሉ የማወቅ እድል ካላቸው ጥቂት ሰዎች መካከል አንዱም ስለሆኑ የሚናገሩት ነገር በትኩረት ሊመረመር የሚችል ነው። ጠቅላይ ሚኒስትር አብይ በትግራይ ውስጥ የገባውን የሻቢያን ሰራዊት እንዲያስወጡ ባለም ፊት የፈረሙት ስምምነት ቢኖርም ያንን ለማስተግበር ሲጠየቁ ኤርትራ የያዘው በአልጀርስ የተፈረደለትን መሬት ነው ብለው ነበር። ግደሎትም በአልጀርስ ለኤርትራ የተወሰነ መሬት የለም የሚላቸው የለም። የአልጀርስ ስምምነት እኮ በሻቢያ ተጥሶ ፈርሷል ብሎ የተከራከራቸውም የለም። ደግሞስ ያ ስምምነት በህይወት አለ ቢባል እንኳን ዛላምበሳንና ራማን ለሻቢያ የሰጠው የትኛው አንቀጽ ነው ብሎ የሚጠይቃቸውም የለም። ግዴለም ጉዳዩ ከአልጀርስ ጋር የሚያያዝ ከሆነ ወደ ኢትዮጵያ መካለል የሚገባቸው አካባቢዎች ለምን አልተካለሉም የሚላቸውም የለም። አሁንም ይህንን ጉዳይ የማንሳት ፍላጎት ያለም አይመስልም። ስለ ድንበር ኮሚሽኑ ሳይሆን ስለ ካሳ ኮሚሽኑ እንከራከራለን ብለዋል። ገንዘብ አምጥተው ዶላር ለቃቅመው ኢትዮጵያውያንን ለመግደል የሚሆናቸውን መሳሪያ መግዛት እንጂ የኢትዮጵያ ሉዓላዊነት ለማስከበር አንድ ግራም ጥረት የማያደርጉት፣ ይልቁንም እንደ ሻቢያ ካሉ ታሪካዊ ጠላቶች ጋር ተባብረው አገራቸውን ሲወጉ የቆዩት ብልጽግናዎች ሻቢያ ኢትዮጵያውያንን ወርሮና ገድሎ እንዲገዛ ያስቻለውን ሁኔታ ወደ ጎን ብለው ስለ ካሳ ክፍያ እያሰላሰሉ መሆናቸውን ጌዲዮን ተናግረዋል። ንብረታችንን፣ ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን ያለን ሀቅና ንብረት ይሄ ብቻ አይደለም። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። የብልጽግና አይኖች ሁሉ የሚያርፉት የመግደያ መሳሪያዎችን ለመግዛት ወደሚያስችሉ ካዝናዎች ላይ ነውና አብይ ሰራሹ ጌዲዮን ጢሞቴዎስ ስለ ካሳ ኮሚሽን እየጠየቁ ናቸው። ጌዲዮን የሕግ ተማሪ፣ ተመራማሪና መምህር በመሆናቸው የአልጀርስ ስምምነት ዓላማና እሱን ተከትለው የመጡ ኮሚሽኖች ይጠፏቸዋል ተብሎ አይጠበቅም። ሆኖም የቀድሞ የጠቅላይ ሚኒስትሩ ሹሞች እንደሚሉት ከአብይ ጋር ለመዋልና በእሳቸው ፊት ሞገስ ለማግኘት አዋቂ ሆኖ መገኘትም ሆነ አዋቂ ለመምሰል መሞከር አደጋለውና ጌዲዮን የአልጀርስን ስምምነት በጥልቀት ቢረዱት እንኳን ደፍረው ሊናገሩ ይችላሉ ተብሎ አይገመትም። እናም ስለ ካሳ ኮሚሽን ባወሩበት ፓርላማቸው ስለ ድንበር ኮሚሽኑ ቃል አልተነፈሱም። የኤርትራን ሰራዊት ከኢትዮጵያ ሉዓላዊ ግዛት ለምን አታስወጡትም ተብለው አልተጠየቁም። ስለ አገሩ ሉዓላዊነት ግድ የሚለው ፓርላማ፣ ስለ አገሩ ዜጎች የሚጨነቅ የህዝብ ተወካይ ነኝ ባይ በሌለበት ሁኔታ እንዲህ ያለ ጥያቄ ሊነሳ አይችልም። ኢትዮጵያ ማለት ከአራት ኪሎ ቤተ መንግሥት እስከ ሐላላኬን ላይ የምትመስላቸው የዘመናችን ገዢዎችም ይህ ውል እንደተጣሰ አልሰሙም፣ ወይም ጉዳዩ ለስልጣን እስካላሰጋ ድረስ የምናተኩርበት አይደለም ያሉ ይመስላሉ። ካልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን የአልጀርስ ስምምነት ቃሉ እንደሚያመለክተው በስምምነት እንጂ በኃይል መሬት ይያዛል አይልም። የአልጀርስ ስምምነት የሰጠውም የነሳውም ግዛትና ሕዝብ የለም። ስምምነቱ ያቋቋመው ኮሚሽንም ቢሆን ገና ስራውን አላጠናቀቀም ነበር። በአጭሩ ያ ስምምነት ግጭት ማቆምና በስምምነት የሚፈጸም እንጂ አንድ በሆነ ዘመን አገሩን የሚጠላ ጠቅላይ ሚኒስትር ሲነግስ እሱን ለማገዝ የሚገባ የኤርትራ ሰራዊት በዚያው በኢትዮጵያ ግዛት ውስጥ ይቀራል የሚል አይደለም። ደግሞም የአልጀርስ ስምምነት ያቋቋመው ፍርድ ቤት ለኤርትራ ስለሚሰጡ መሬቶች ብቻ ሳይሆን ከኤርትራ ወደ ኢትዮጵያ ስለሚካለሉ ግዛቶችም የሚለው አለው። ስለዚህ ጉዳይ ምን ያስባሉ? እነዚህን ጉዳዮች ጠቅላይ ሚኒስትሩ ይረዷቸዋል ማለት ሩቅ ይመስላል ስምምነቱ በ10 ሺህ ኢትዮጵያውያን ያስጨረሰው የኤርትራ ወረራ ከተቀለበሰ በኋላ ባላንጣነትን በዘላቂነት ለማስቆም የተፈረመ ውል ነበር ይህ ስምምነት የአልጀርስ ስምምነት ተብሎ እየተጠራ ሳይተገበር ደጋግሞ እየተጣሰ አሁንም አለ እየተባለ ነው የአልጀርስ ስምምነት ከተፈረመ በኋላ የኢትዮጵያ ህዝብ በእጥፍ አድጓል ከ24 ዓመት በፊት 60 ሚሊዮን ገደማ ይገመት የነበረው ህዝብ አሁን 120 ሚሊዮን መድረሱ እየተነገረ ነው የኢትዮ ኤርትራ ጦርነት ሲካሄድ የአንደኛ ደረጃ የነበሩ የትውልዱ አባላት ከየሰፈራቸው እየተነሱ ከሚዘምቱ ታላላቆቻቸው ውጪ ስለ ጦርነቱ ያላቸው ትዝታ እምብዛም ነው። እናም የዚህን ውል ይዘት የማታውቁና ያላነበባችሁ ሂደቱንና ውጤቱንም የማታውቁ የአዲሱ ትውልድ አባላት ይህንን ጥንቅር በአንክሮ ተከታትላችሁ የአገዛዙን የጥፋት ዕቅድ ትገነዘቡ ዘንድ እንጋብዛለን። ያ 8990 ዓ ም የተጀመረው የኢትዮጵያና የኤርትራ ጦርነት ከሁለት ዓመት ውጊያ በኋላ በኢትዮጵያ የበላይነት ሰኔ 11 ተጠናቀቀ። ያለቀውን ጦርነት ለአስመራ በተቃረበ ቦታ ላይ የደረሰውንም ሰራዊት የሻቢያን አገዛዝ ሊያስወግድ ጫፍ ደርሶ የነበረውን የኢትዮጵያን ጦር ተመለስ ብለው ያስቆሙት የወቅቱ የአገሪቱ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ መለስ ዜናዊ ናቸው። የአድል አድራጊ ሰራዊት ባድመን ከተነጠቅን ጾረ ጦርና ከተወሰደች ፀሐይ ጠልቃለች ማለት ነው እያለ ይታበይ የነበረን ኃይል አሸንፎ የኤርትራን ዋና ከተማ ከአፍንጫው አጠገብ አድርጎ እየተመለከተ ባለበት ወቅት በድንገት ተመለስ ተባለ። በወቅቱ የአገሪቱ ጠቅላይ ሚኒስትር ያቀረቡት ምክንያት የተዋጋኑ ሉዓላዊነታችንን ለማስከበር እንጂ የሌላ አገር መንግስት ለማውረድ አይደለም፣ ተገደን በገባንበት ጦርነት መሬታችንን ካስመለስን በኋላ የሌላ አገር ግዛት በኃይል መያዝ ዓለም አቀፉ ውግዘትና መገለል ያመጣል፣ ራሳችንን ለመከላከል ያካሄድነውም ጦርነት ፍትሐዊ አይደለም የሚል ግንዛቤን በዓለም አቀፉ ማህበረሰብ ውስጥ ፈጥሮ ለድህነት የምናደርገውን ትግልና ትብብር ይቀንስብናል የሚል ነበር። በዚህ መሃል ግን ቁርሳችን መቀለ ራታችን አዲስ አበባ ነው እያለ ስለ ድርድር ሲጠየቅ አሻፈረኝ ይል የነበረው የአቶ ኢሳያስ አገዛዝም በእኩለ ሌሊት ለተባበሩት መንግስታት ዋና ጸሐፊ ኮፊ አናን ደውሎ ለመወያየት ዝግጁ ነኝ አደራድሩኝ ሲል የድረሱልኝ ጥሪ አቀረበ። ከዚያ በፊት በሩዋንዳም በአሜሪካም በአፍሪካም በአውሮፓም ሲለመን የድርድር ጉዳይንስ አታንሱብኝ ሲል የነበረው ሻቢያ የሰላም ስምምነቱን ለመፈረም ዝግጁ ነኝ፣ ተኩሱን ብቻ አስቁሙልኝ አለ። የአስመራው ቤተ መንግስት እንዲህ ባለ ጭንቀት ላይ በነበረበት ጊዜ ነው የአዲስ አበባው ቤተ መንግስት ሰራዊቱን እንዲመለስ ያደረገው። ከዚህ ቀጥሎ የኢትዮጵያ ሰራዊት ወደ አስመራ የሚያደርገውን ግስጋሴ አቁሞ እንዲመለስ ከተደረገ ከአንድ ወር በኋላ ሐምሌ 21 1992 ዓ.ም የተባበሩት መንግስታት የሰላም አስከባሪ ሰራዊት እንዲገባ አደረገ። ሰራዊቱ በውሳኔ ቁጥር 1312 እንዲገባ ከተወሰነ በኋላ በኤርትራ ግዛት ውስጥ ባለው መሬት ላይ እንዲሰፍር ተደረገ። ይህ ከሆነ ከወራት በኋላ ታህሳስ 3 1993 ነበር በአልጄሪያ የሰላም ስምምነቱ የተፈረመው። ይህ የአልጀር ስምምነት በዚያች ከተማ የተፈረመው በወቅቱ የአፍሪካ አንድነት ድርጅት ሊቀመንበር የአልጄሪያው ፕሬዚዳንት አብዱል አዚዝ ቡተፍሊካ በመሆናቸው ነበር። ድርድሩን ሲያካሄድ የነበረው ድርጅቱ ባዘጋጀው ሰነድ ላይ ፊርማው ሲካሄድ የተባበሩት መንግስታት ዋና ጸሐፊ ኮፊያናን ጨምሮ የተለያዩ ተቋማትና ሀገራት በታዛቢነት ፊርማቸውን አስቀምጠዋል። የስምምነት ሰነዱ በጥቅል ሲቀመጥ ባላንጣነትን፣ ጥላቻንና ጦርነትን አስቁሞ መተናኮስንም ቀርቶ በሰላማዊ መንገድ ብቻ ችግርን እንዲፈታ እናደርጋለን የሚል ነው። የስምምነቱ አንቀጽ አንድ ቃል በቃል እንዲህ ይላል። ሁለቱም ተፈራራሚዎች ወታደራዊ ግጭትን በዘላቂነት ለማቆም ተስማምተዋል። ሁለቱም አካላት ኃይልን ከመጠቀም ለመቆጠብ ውል አስረዋል ካለ በኋላ በሁለተኛው አንቀጽ ላይ ደግሞ ተዋዋይ ወገኖች ይህንን የጦርነት ማቆም ስምምነት ማክበርና ሙሉ በሙሉ ተግባራዊ ማድረግ አለባቸው በማለት ይደነግጋል። ይህ አባባል አሁን የብልጽግና መንግስት ሹሞች የያዙትን አቋም በፍጹም የሚቃረን ነው። ኃይል በመጠቀም ፍላጎትን ማስፈጸም አይቻልም የሚል የማያሻማ አንቀጽ ያለውን ስምምነት ጥሶ በአሁኑ ወቅት ሻቢያ ከ80 ኪሎ ሜትር በላይ የኢትዮጵያን ግዛትና ሕዝብ በጉልበት ይዟል። በአልጀርስ ስምምነት በተቋቋመው የድንበር ኮሚሽን የሚፈጸም እንኳን ቢሆን በኃይል መያዝ አይቻልም ማለት ነው። ውሉ ሁለቱን አገራት ለጦርነት የዳረገውን የድንበርን ጉዳይ በሰላም ለመፍታት የወሰን ኮሚሽን እንደሚያቋቁሙ ስምምነቱን ተግባራዊ ለማድረግም ሌሎች መሰል ተቋሞችን እንደሚመሰርቱ ይገልጻል። በዚህ መሰረት ከድንበር ኮሚሽኑ በተጨማሪ የቅረታ ሰሚ ኮሚሽንና የካሳ ኮሚሽን ተቋቋሙ። የአልጀርሱ ስምምነት ሶስት ኮሚሽኖችን ፈጠረ ማለት ነው። የስምምነቱ ሰነድ ሁለቱም ሀገራት ለኮሚሽኖቹ ውሳኔዎች ያለ ይግባኝ የመገዛት ግዴታ እንዳለባቸው አስቀምጧል። ይህ ማለት ተጨማሪ ክርክር ሳይደረግ ያለምንም ማወላውል ማወላወል የኮሚሽኖቹን ውሳኔዎች የመጨረሻ ውሳኔ አድርገው ይቀበላሉ ማለት ነው። ይህ በተለይ በስምምነቱ አንቀጽ አራት ላይ በግልጽ ተቀምጧል። በስምምነቱ መሰረት በኔዘርላንድ ሄግ በተቋቋመው የገላጋይ ፍርድ ቤትም ሁለቱ ሀገራት ይግባኛ እንልበትም ባሉት ችሎት ክርክራቸውን ጀመሩ። የአልጀርሱ ስምምነት ካቋቋማቸው ኮሚሽኖች መካከል የድንበር ኮሚሽኑ በሄግ ባስቻለው ፍርድ ቤት የኢትዮጵያና የኤርትራን ድንበር ለመዳኘት ክርክሩን አካሄደ። አዲስ አበባና አስመራ በቅኝ ግዛቱ ለመዳኘት ተስማምተው የጣሊያን ዘመን ሰነዶችን እያቀረቡ ክርክር ቀጠሉ። ኢህአዴግ የተገኘውን ወታደራዊ የበላይነት አስጠብቆ የመደራደር አቅሙንም ከፍ ማድረግ ሲጠበቅበት ቅኝ ያልተገዛችን ሀገር በቅኝ ግዛት ስትማቀቅ ከኖረችው ኤርትራ እኩል በቅኝ ገዢዎች ውል ሊከራከር ወደደ። ቅኝ ገዢው ጣሊያን ሳይቀር የጣሳቸውን ውሎች ይዞም ችሎት ፊት ተመላለሰ። ከድንበር ኮሚሽኑ ጎን ለጎን ተቋቁሞ የነበረው የቅሬታ ሰሚ ኮሚሽን ኤርትራ ወራሪ ነች ብሎ ወሰነ። የካሳ ኮሚሽኑ ደግሞ ወራሪዋ ኤርትራ የአፍሪካ አንድነት ድርጅትን ቻርተር ጥሳ ዓለም አቀፍ ሕግንም ተላልፋ ለወረረቻት ኢትዮጵያ 10 ሚሊዮን ዶላር የበደል ካሳ ትክፈል አለ። ኮሚሽኑ አክሎም ኤርትራ ድሃ ስለሆነች እንጂ እንደፈጸመችው በደልና ጥፋት ቢሆን ከዚህ በላይ መክፈል ይገባት ነበር ብሏል። የነዚህ ሁለት ኮሚሽኖች ውሳኔም በአልጀርሱ ስምምነት መሰረት ይግባኝ የሌላቸው የመጨረሻ ፍርዶች ናቸው ጌዲዮን ሲያነሱ የተሰሙት ይህንን አስር ሚሊዮን ዶላር ነው ሐቃችን ነው ያሉትም ይህንኑ ነው የብልጽግና ኃይሎች ከረፈደም ቢሆን ስለ ካሳ ኮሚሽን ማንሳታቸው በጎ ቢሆንም ጉዳያቸው መግደያ መሳሪያ የሚገዙበትን ገንዘብ ማጋፈፍም ነውና በሻቢያ ግዛት ውስጥ ስለሚገኙ የኢሮብ የዛላንበሳና የራማ ኢትዮጵያውያን አይጨነቁም ግጭት ለማቆም የተደረገን ውል ጥሶ የኢትዮጵያን ግዛት መያዙን አያነሱም መሬት ያላካለለውን የድንበር ኮሚሽን ትተው ገንዘብ የፈረደውን የካሳ ኮሚሽን ብቻ ነጥለው ያወጣሉ። አሁንም ወደ ስምምነቱ ጉዳዮች እንመለስ። ከቅሬታ ሰሚና ካሳ ኮሚሽኑ ቀጥሎ ተጠባቂው የድንበር ኮሚሽን ውሳኔ ሚያዚያ 5 1994 ዓ ም በ125 ገጽ ያዘጋጀውን ይግባኝ የለሽ ፍርዱን ይዞ ብቅ አለ። የውሳኔ ሰነዱ በ1900 በ1902 እና በ1908 ኢትዮጵያ ከጣሊያን ጋር የተፈራረመቻቸውን ካርታዎች ይዟል። ይህንን ካርታን ተይዞ የወረቀት ላይ መስመሩንና የመሬት ላይ ችካል ተቀምጦ ድንበር እንዲካለል ለዚህ ተግባርም ባለሙያዎች እንዲሰማሩ ወሰነ። ጦርነቱ ዝነኛ ያደረጋት ባድመ ለማን ተፈረደች የሚለውን ነገር ለአገር ውስጥ ፕሮፓጋንዳና ለዓለም አቀፍ ግንኙነት ስራ ሁለቱም አካላት አብዝተው የፈልጉት ነበር። እንዲያም ሆኖ የሄ ጉዳኞች ውሳኔ በሰጡበት የካርታ ሰነድ ላይ ባድመ ወደ ኤርትራ መካለሏን በጾረና በኩል ደግሞ ከጦርነቱ በፊት ወደ ኤርትራ የነበሩ በርካታ ቀበሌዎች ወደ ኢትዮጵያ መካለላቸውን ያሳያል። ያም ሆኖ ይህ የሚረጋገጠው የድንበር ኮሚሽኑ በሚያሰማራቸው ባለሙያዎች በመሬት ላይ የድንበር ማካለል ሲሰራበት ነው ተብሏል። ያልተተገበረው የድንበር ኮሚሽን ውሳኔ በኤርትራ ግዛት ውስጥ ያሉ በርካታ ቀበሌዎችም ለኢትዮጵያ እንደተፈረዱ ያሳያል። ብልጽግናዎች ግን ሻዕቢያ በአልጀርስ የተወሰነለትን መሬት ይዟል ይሉና ኢትዮጵያ ልታካለለው ስለሚገባትና አሁንም በኤርትራ ውስጥ ላለው ግዛቷ ቃል አይተነፍሱም። ታዲያ ሻቢያ አሁን የያዘው መሬት ሙሉ በሙሉ የአልጀርስ ስምምነት ውጤት ነው እንኳን ቢባል፣ በዚሁ ስምምነት ለኢትዮጵያ የተፈረዱ ግዛቶች ወደ ኢትዮጵያ መምጣት ሳይኖርባቸው ኤርትራ የያዘችውን ይዛ ትቀጥል ማለት ነውን ለሚለው ጥያቄም መልስ የላቸውም። ከአልጀርስ ስምምነቱ ውጪ እነ ዛላምበሳ ስለምን በሻቢያ ቁጥጥር ስር ዋሉ ሲባሉም መልስ የላቸውም። ሌላኛው የብልጽግና ሰዎች የማያነሱት ጉዳይ የአልጀርስ ስምምነት የተጣሰ በተደጋጋሚ የተጣሰ መሆኑን ነው። የጣሱት ደግሞ ሻቢያም ኢህአዲግም ናቸው። በሌላ አገር ግዛት ውስጥ ገብተን መንግስት እስከመጣል ብንደርስ በዓለም አቀፉ ማህበረሰብ ውግዘት ይገጥመናል ሲል የነበረው ኢህአዲግ በዓለም አቀፉ ማህበረሰብ ፊት ያለ ይግባኝ እዳኛለሁ ብሎ የፈረመውን ውል ያመጣውን ውሳኔ ባለመቀበል ውሉ እንዳይተገበር ከማድረጉ አስቀድሞ ሻቢያ የድንበር ማካለል ሥራውን የሚሰሩትን ዓለም አቀፍ ባለሙያዎችና ሰላም አስከባሪዎች አባረረ። አሁንም ዝርዝሩን እንመልከተው።

የድንበር ኮሚሽኑ ቢሮዎቹን በአዲስ አበባ በአስመራና በአዲግራት ከፍቶ የወሰናቸውን ውሳኔዎች ለማስፈጸም ተንቀሳቀሰ። እስከዚህ ጊዜ ድረስ የተባበሩት መንግስታት ከህንድና ከሌሎች ሀገራት አሰባስቦ ያሰማራው የሰላም አስከባሪ ኃይል በኤርትራ ግዛት ውስጥ 25 ኪሎ ሜትር ወደ ውስጥ ገብቶ እንደሰፈረ ነው። የድንበር ኮሚሽኑ ባለሙያዎች የወረቀት ላይ ስራቸውን ጨርሰው በመሬት ላይ መሬት ለማካለልና ችካል ለማስቀመጥ ሲሰሩ የኤርትራ መንግስት በድንገት ውጡልኝ አላቸው። በዚህም በስምምነቱ አንቀጽ አራት ንዑስ አንቀጽ 14 ላይ በወረቀት ላይ በማስመርና በመሬት ላይ በማካለል ሂደት ውስጥ የኮሚሽኑ ባለሙያዎችና ሰራተኞች ለሚያደርጉት ተግባር ሁለቱም ሀገራት ትብብር ማድረግ አለባቸው የሚለውን ድንጋጌ ዓለም እያየና እየሰማ ጣሰው። የሻቢያ መንግስት ይህን ድንጋጌ በመጣስ ሰራተኞቹን አባረረ። የኮሚሽኑ ሰዎች አስመራ የነበራቸውን ቢሮም ዘግተው ወጡ። አዲስ አበባና ድግራት የነበረው መስሪያ ቤታቸውም እርባን አልነበረውምና ተመሳሳይ እጣ ገጠመው። በመቀጠል ለሰላም ማስከበር የገባውን የተባበሩት መንግስታት ሰራዊት መተንኮስና አለመተባበር ጀመረ። ሰራዊቱ በአስመራ እና በአዲስ አበባ ማዘዣ በከፈተባቸው ጣቢያዎቹ የሚመራቸው 1676 አባላት ነበሩት። በጥቅምት ወር 998 ዓ ም የሰላም አስከባሪው ሰራዊት ሄሊኮፍተር የሚቀነሱ ሰራተኞችን ለመውሰድ ወደ ሰፈሩበት ቦታ ሲሄድ በመከልከል የኤርትራ መንግስት ለዓለም አቀፉ ሰራዊት አልተባበርም አለ። ሰራዊቱ በገባበትና እንዲንቀሳቀስበት በተስማማው ቦታ የነበረውን ጦርም እንዳይንቀሳቀስ አገደው። ነዳጅ እንዳይደርሰውም ከለከለ። በዚያው ዓመት ግንቦት ወር ላይ ሰላም አስከባሪው ኃይል በይፋ ይውጣልኝ ብሎ እንዲባረር አደረገው። በዚህም ሰራዊቱ የገባበትን ተልእኮ ሳይጨርስ ሐምሌ 23 2000 ዓ ም በአዲስ አበባ በኩል አድርጎ ወደ መጣበት ሄደ። የአልጀርስ ስምምነትም እንደገና ተጣሰ። በዚህ መልኩ የድንበር ኮሚሽኑን ሰራተኞች በማባረርና የሰላም አስከባሪውን ሠራዊት በማስወጣት የአልጀርስን ስምምነት የጣሰው የኤርትራ መንግስት የተፈረደበትን ካሳም አልከፈለም። የኢትዮጵያ መንግስትም ወራሪ ነህ ብሎ የቅሬታ ሰሚ ኮሚሽኑ የሻዕቢያ ላይ የፈረደውን ፍርድ አልተቀበለም። ድንበሩ ሳይካለል እንዲቋረጥ በማድረግ ውሉን ከጣሰ በኋላ ደግሞ በስምምነቱ አንቀጽ አንድና ሁለት ላይ የሰፈሩትን ድንጋጌዎች የሚተላለፉ ተግባራትን ቀጠለበት። ግጭት ማቆም እንደሚገባና በየትኛውም ጊዜ ወታደራዊ አማራጭን ከመጠቀም የሚከለክለውን የአልጀርስን የሰላም ስምምነት በመተላለፍ ከአስር በላይ የኢትዮጵያን ተቃዋሚዎች በማሰልጠንና በማስታጠቅ በቅጥር ጦርነት ውስጥ ገባ። አልፎ አልፎም ከኢትዮጵያ ግዛት ውስጥ እየገባ በሚፈጽመው ጥቃት ሰላማዊ ሰዎችን ማፈንና መግደል፣ ግመልና ፍየልም ሳይቀር መስረቅ ሥራው ሆነ። ኢህአዲግም ተመጣጣኝ እርምጃ እየወሰዱ እቀጥላለሁ በማለት ከሻቢያ ጋር መተናኮሱን ቀጠለበት ሻቢያ ከኢትዮጵያ ግዛት ውስጥ እየገባ ቱሪስቶችንና ዜጎችን እያፈነ ሲወስድም የኢህአዴግ መንግስት የአውሮፕላን ድብደባ በማድረግ ጭምር አጸፋ ሰጠ በዚህም አንድም ጥይት ሳይሰማ ችግራቸውን በሰላማዊና ህጋዊ መንገድ ብቻ ለመፍታት የተስማሙትን ውል ሁለቱም አካላት ጣሱት እናም የአልጀርስ ስምምነት ቅቡልነት ውድቅ ሆነ። የተፈረደበትን የ10 ሚሊዮን ዶላር ካሳ ሳይከፍል የቀረው የድንበር ኮሚሽኑን ሰራተኞች ያባረረው፣ የሰላም አስከባሪውን ጦር ያስወጣው፣ ከዚያ በኋላም ከኢትዮጵያ መንግስት ጋር ወደ ይፋዊ ግጭትና የእጅ አዙር ጦርነት ውስጥ የገባው የኤርትራ መንግስት በይፋ ከ24 ዓመታት በፊት የተፈረመውን የአልጀርስን ስምምነት ደጋግሞ ጥሶታል። እንዲያም ሆኖ ከተቀደደበት ጠጋግነው ከወደቀበትም አንስተው የሚያውቁትን ውልና ተግባሩን እቀበላለሁ ብለው ጠቅላይ ሚኒስትር አብይ አህመድ በይፋ ተናግረዋል። ገና ስልጣን በያዙ በጥቂት ሳምንታት ውስጥ ግንቦት 28 2010 ዓ ም በጠቅላይ ሚኒስትሩ ተጽፎ በወጣው መግለጫ የአልጀርስን ስምምነት እንቀበላለን ተብሎ ተነበበ። አሁን የደረሰን ሰበር ዜና አለ። የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽን ውሳኔ ሙሉ ለሙሉ ተቀብለው ተግባራዊ ለማድረግ የወሰነና የተግባራዊነቱ ያለማመንታት በቁርጠኝነት የሚሰራ መሆኑን ለመግለጽ ይፈልጋል። ይህ መግለጫ የተነገረበት ዕለት በአይደር ትምህርት ቤት ላይ ሻቢያ ባካሄደው ድብደባ የተገደሉ ተማሪዎች ሀያኛ ዓመታቸው ነበር። የዚህ መግለጫና የሻቢያ ምልጃ ግን ዓላማው አንድ ሚሊዮን ኢትዮጵያውያንን በትብብር ለመፍጀት መሆኑ የታወቀው ዘግይቱ ነው። በዚያ የግንቦት 28 2010 መግለጫ ላይ የድንበር ኮሚሽኑን ውሳኔና የአልጀርስን ስምምነት እንቀበላለን ብለው አሁን የኢትዮጵያን ሉዓላዊ ግዛት ከነ ሉዓላዊ ህዝቧ ለሻቢያ አስረክበውታል። የውህደድ ብልጽግናዎች የተጣሰን ስምምነት ተቀብለው የኢትዮጵያን መሬትና ህዝብ ለሻቢያ አስረክበው ብቻውን አላበቁም። የሰላም ስምምነቱን እንዳልተጣሰና በስራ ላይ እንዳላድርገው የድንበር ኮሚሽኑንም ትተው ወደ ካሳ ኮሚሽኑ እየገቡ መሆናቸውን ጌዲዮን ተናግረዋል። አስገራሚው ሀቅ ግን በአልጀርስ ስምምነት ለማንም የተሰጠ መሬትም ሆነ ወንዝ አለመኖሩ ነው። የድንበር ኮሚሽኑም ቢሆን መሬት ላይ ወርዶ ያካለለው ወሰን የለም። ስራውን ሳያጠናቅቅ የወጣ ኮሚሽን ያለቀ ውሳኔ ባልሰጠበት ሁኔታ ይሄኛው መሬት የኤርትራ፣ ያኛውም የኢትዮጵያ የሚባል የለውም። ይህ የብልጽግናም ሆነ የሻቢያ ድርጊት ግን ለዘላቂው የኢትዮጵያና የኤርትራውያን ጉርብትናና ወዳጅነት አንድም በጎ አስተዋጽኦ የለውም። አስር ሚሊዮን ዶላሩን አልከፈለንም ብለው እንደሚከሱ የተናገሩት ጌዲዮን የሰላም ውሉን ጥሶታል፣ ተቀባይነትም የለውም እንዲሉ አለቆቻቸው አይፈቅዱላቸውም። እናም ጣሊያን ኢትዮጵያን ስትወር እንደተሻረውና እንደተጣሰው የውጫሌ ውል ኤርትራም ከኢትዮጵያ ጋር የተፈራረመችውን ይህንን ውል ደጋግማ እንደጣሰችው አያነሱም። አሁንም ይህንን ስምምነት እንደ ሕጋዊ ውል የሚቆጥረው የብልጽግናው ቡድን ጥልቅ የስልጣንና የነዋይ ፍቅር እንጂ እንጥፍጣፊ የአገር ክብር እንደሌለው ደጋግሞ አሳይቷልና የአልጀርስን ውል እንደ ሕጋዊ ሰነድ ቆጥሮ የድንበር ኮሚሽኑን ውሳኔም ትቶ ከዚህ ቀደም ለጥፋት የተጠራውን የኤርትራን መንግስት ዛሬ የጎሪጥ የሚመለከተው ነውና 10 ሚሊዮን ዶላሬን ከነ 24 ዓመት ወለዱ ክፈል ብሎ ክስ ሲመሰርት እንሰማ ይሆናል። ቢያንስ በግብዣ ያስገባው ገዳይና ጸረ ሰው ሰራዊት እንዲወጣ ከማድረግ ይልቅ ህጋዊ ለማድረግም እየሞከረ ነው። እናም የገቡት መሬታቸውን ሊይዙ ነው ይላል። ይሁን ግድ የለም። ለእኛስ የተወሰነልን መሬት የለምን? የሚነሳው ጥያቄ ነው። መልካምን ሁሉ በመመኘት በዚሁ ተሰናበትን።